በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እርሱም የሚጎመስ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። መልእክተኛ ማለት ነው ማለት ነው መልእክተኛ ማለት ነው ማለት ነው። ትልኩም ከእግዚአብሔር የተላከ እግዚአብሔር ነው። ሰይጣን የላከ ነው። ጳውሎስ ጌጣ ሰው ስለዚህ እግዚአብሔር ነው ለጳውሎስ ሰይጣንን የላከለት ማለት ነው። አንተ አሁን በምትለው መሰረት ብያለሁ። ቅድም አዎ፣ ሦስተኛ ወደ ሁለተኛ ምናልባት እያዳመጥኩ ነው ው መጽሐፍ ቅዱስን እያነበብን ወደፈለግነው አቅጣጫ እንጠምዘዝ ብንለው መጠምዘዝ እንችላለን፣ እንደፈለግን መጠምዘዝ እንችላለን። ነገር ግን ቅድም እንደነገርኩ ነው የመጽሐፍ ቅዱሱን አውድ የማትረዳ ከሆነ እዚህ ቦታ ላይ ጳውሎስ ምን እየተናገረ እንደሆነ አንድ ደስታ እንደማድረግ የምትፈልግ ከሆነ ጊዜ ስጠኝ በጥቂት ጊዜው ስለ አብራራለህ። ከላይ ጀምረን የእግዚአብሔርን ቃል ስናነብ ምን እያለን እንደሆነ ይገባናል። ነገር ግን ምንም እኔ አሁን ሰርፕራይዝ እየሆንኩ አንተ መጽሐፉን እንዴት አንተ መጽሐፉን እንዴት እየተረዳኸው እንደሆነ እየገባኝ ነው ያለው። ምንድን ነው የተረዳሁት ንገረኝ። ጥቅሶችን ብቻ የሆነ ፎልት ጥቅሶች የሚመስሉትን የሚመስሉ በጣም አሪፍ። ከመጨረሻው ከመጨረሻው አሳብ ነሳለን። ልመካ ብወድ ልመካ ብወድ ሞኝ አልሆንም፣ እውነትን እላለሁና ሞኝ ባልሆን እውነትን እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥበት አድርጎ እንዲቆጥረኝ ትቻለሁ ከማንም በልጣለሁ ነገር ግን እሱን ትቻለሁ ነው የሚለው። የምመካበት እየሰማኝ ነው የምበልጥበት አደርግ እንዳለኝ ስለዚህም በመገለጥ ታላቅነት እንዳልታበይ በመገለጥ ታላቅነት እንዳልታበይ፣ ወይም ደግሞ በውስጤ በልቤ ውስጥ ሌላ ትቢት እንዳይሰማኝ ነው የሚለው። እንዳልታበይ የስጋዬ መውጊያ የስጋዬ መውጊያ ማለት ምንድን ነው? ይሄ ወደ መጀመሪያው ወደ ኦርጂን መጽሐፍ ስትሄድ ማለት ነው። ሕመም ላይ እንደነበረ ነው የሚነግረህ ሰውዬው ታምሜ ነበረ። በሕመም ነበር ወደ የመጀመሪያው መጽሐፍ በምን ቋንቋ ነበር የተጻፈው መጽሐፍ ቅዱስ በሶስት ቋንቋ ነው የተጻፈው በምን በምን ቋንቋ በአረማይክ በግሪክ እና በዕብራይስጥ የተጻፈበት የትኛው ነው መጀመሪያ የተጻፈበት ቋንቋ ይቅርታ ድምፅህ ተቆራርጧል መጀመሪያ የተጻፈበት ቋንቋ የትኛው ነው ግሪክ እስኪ የግሪኩን ከፍተህ አስረዳና ያሳየን እስኪ አሁን ያልከውም የመጀመሪያው መጽሐፍ ላይ እያልከን ነበረ። ትልቁ ላይ ክፈት። የግሪኩ የግሪኩ መጽሐፍ እጅ ላይ አሁን የለም እ አሁን ያለው በቶታ የግሪክ መጽሐፍ እጅ ላይ የለም፣ ግን አንተ ጋር ካለ ግን ብትከፍተው ደስ ይለኛል። ታነባለህ ግሪከኛ እንደው ወይስ ልታደክመን ነው? ድካም ከመሰለ መቆም ይችላል በቃ። እሺ ይከፍተዋል እኮ በቃ። አሁን ታድርግ። እኔ ግሪኩን ልከፍትልህ ነው፣ እያነበብኩ ታስረዳለህ። ችግር የለም። ድካም አሁን የምናውራው ነገር የድካም ጉዳይ ከመሰለ ደግሞ ማቆም እንችላለን። ችግር የለውም። ክፈት። አየሽ፣ ያው ቁጥር ሰባት ግሪከኛ ቋንቋ አለ። በግሪክ የተጻፈ የአማርኛ የቁም ጽሁፍ መጽሐፍ ቅዱስም ታወጣለኝ። አንተ ይህን ባነብ ባነቦትህ ይገባሃል። አንተ አንብብልህን እስኪ መጽሐፍህ ነው። አንተ ትረዳዋለህ። ይሄንን እባክህን አንብበው። ወደ አታብዛም። ለምን ትሳደባለህ ወንድሜ? ስድብ እኮ አይደለም ያዝነው ውይይት ነው፣ ስድብ አይደለም። እባክህን አንብብ እያልኩ አሁን፣ ይኸውልህ እየነገርኩህ ነው ያለሁት። እጅግ ላይ ይሄ ካለ ነው የምልህ የግሪከኛውን የመጀመሪያውን ትርጉም መጽሐፍ ቅዱስ በአማርኛ የተጻፈ አለ በቁም ጽሑፍ መጽሐፍ ቅዱስ። እጅግ ላይ ከሌለ እጄ ላይ የለም ወይም ደግሞ እጅ ላይ ካላውጣለኝ እንጂ እኔ አሁን ያለው ቦታ ስለተመስላመጀመሪያ የተጻፈው ምናምን እንትና፣ ስለዚህ እጅ ላይ ያለው ያንተ በትክክል የተተረጎመ አይደለም ማለት ነው ከግሪከኛው ይለያል የምትለው ይሄኛው ትርጉሙ ምን ትርጉም ሲተረጎም የትርጉም እንትን እንዳላታቅም እንደ አንተ ራስህ ይሄን ያህል እውቀት ያለህ ሰውዬ ነህ። ይሄን ያክል እውቀት ያለህ ሰውዬ የትርጉም ሲተረጎም ቃራቶች አውድን ጠብቅ። ስለዚህ ትርጉሙ ተለያይተው ነው የተረጉምላችሁ ማለት ነው። ተለያይተዋል ነው። አሁን አሁን ስማኛ ቁርአንም እኮ ከእንትኑ ሲተረጎም ከአረብኛው ሲተረጎም እኮ ያላመጣቸው ሀሳቦች አሉ። ያታክል ለምሳሌ መአት ሀሳቦች አሉት። አንድ አምጣ፣ አንድ አምጣ፣ ሁለት ሀምጣ አለም። ይኸውልህ ሶስት አምጣ፣ አራት ሀምጣ አለም ትርጉሞች እኔ አሁን አንተ ሀሳብህ እኔ አሁን አውሩ ላስረዳህ እያልኩ ነው ያለሁትኝ። ስለዚህ ወደ ጎርጂን መጽሐፍ ያለ ማስረጃ ቁራል ላይ እንደዚህ ይኖራል ብለህ ልትናገር ፈለክ? ያለ ማስረጃ ታወራለህ። በቃ ጥያቄ ልጠይቅህ። በቃ ለምን ክርስቲያን ሆንክ አንተ? እኔ ክርስቲያን አይደለሁም? እና ምንድን ነህ? ክርስቲያን አይደለሁም እኔ እሺ ምንድን ነው? ምን እምነቴ? ሲኖሲዝም። ታዲያ መጽሐፍ ቅዱስን ለምን መሰረት አድርገህ ትወያያለህ? ክርስቲያን አይደለህ ማለት ነው? ክርስቲያን አይደለሁኝ። ሲኖሲዝም እምነት ነው የምከተለው። ነው ኢየሱስ ክርስቶስ ለአንተ ብለህ ነው ምንድን ነው? አምላክ ኢየሱስ ክርስቶስ አምላክ ነው አይደለ ስለዚህ ክርስትና የሚባለው እምነት የለም። ስህተት ነው። እኔ አላቅም ስለ ክርስትና። ኢየሱስ ክርስቶስ አምላክ አለው የለውም? እንደ መጽሐፍ ቅዱስ ኢየሱስ አምላክ ነው። አምላክ አለው ወይንስ የለውም? ማ ኢየሱስ ኢየሱስ አምላክ አለው የለውም? አሁን ላይ አሁን የለውም በምድር ላይ በነበረ ስጋ ለብሶ መጣ ጊዜ ግን እኛን ለማስተማር አምላኬ ብሎ ተጸልዋል። ስለሆኑ ንጠብታለን አምላክ እንዳለው አስረዳለሁ። አሁን ራሱ ሰማይ ላይ። እሺ ኢየሱስ ክርስቶስ በምድር ላይ ያለ አምላክ አለው ብለህ ታሆናለህ? አለ አዎ አምላክ አለው፣ አምላክ አለው። አምላኩ ማን ነው? እግዚአብሔር አብ። ስንት አምላክ ነው ያለው? አንድ አንድ አምላክ። የአንድ አምላክ እግዚአብሔር አብ ነው ወይንስ ኢየሱስ ክርስቶስ ነው? አንድ አምላክ የትኛ አንድ አምላክ የትኛው? አብ። አሁን እንግዲህ ወደ ትሪኒቲ እምነት ልንመጣ ነው። አብ ወልድ፣ አሁን ትሪኒቲ አብ ወልድ፣ መንፈስ ቅዱስ ሲባል ነገር አለ። በአምላክነት አንድ፣ በአካል ደግሞ ሶስት እንደሱ ብሎ ያስተማረ ነብይ አለ። በዛ ቅዱስ ላይ በነቢያቶች መካከል የመጀመሪያው ነቢይ ማን ነው ስላሴን የሰበከው? አምላክ አንድን ሶስትን ነው ብሎ ያስተማሩ ስላሴ የሚባለው እምነት የለም። ስላሴ የሚለው ቃል ሶስትን ነገር ለአንድ ነገር ለመግለጽ የምንጠቀምበት እንጂ ስላሴ የሚል ቃል ቃሉ ራሱ በመጽሐፍ ቅዱስ ተጽፎ አናገኘውም። ክርስቶስልጅ የትክክለኛ ትክክለኛ ክርስቲያን ልለው ነበር። ክርስቲያንም አይደለውም። ለምን እናድርግ ግን ትክክለኛ ነገር ተናገረ። አሁን በቃ ስላሴ የሚባል ነገር በዛ ሁሉ አያውቀውም፣ ሳያውቀውም የለም። እሺ፣ እንደሱ ከሆነ ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ሰግዶ ያቀምሱ የዮሐንስ ወንጌል ምዕራፍ አራት ቁጥር ሀያ አንድ ላይ ለአብ ሰግዳለሁ ነው እያለ ይናገራል። እግዚአብሔርን ምዕራፍ 24 ቁጥር 4 ላይ የሚለው ምንድነው? እግዚአብሔርን የሚያመልኩ በእውነትና በመንፈስ ያመልካሉ። እኛ በኢየሩሳሌም ትላላችሁ፣ እኛ ደግሞ በአይሁዶች እንሰግዳለን ብሎ ቃል በቃል ራሱ ተናግሯል። እሺ፣ እየሰማው ነው። ስለዚህ ይሰግዳል። ኢየሱስ ክርስቶስ ለአምላኩ። አዎ ነገር ኮኮ እዚህ ምድር ላይ በነበረበት ጊዜ እሱ ሂዩማን ነው ሰው ነው እያልኩ ነው ያለሁት። አምላክም ነው እዚህ ምድር ላይ። በሰማይ ስላይ ሰው አይደለም። ሰው አይደለም። በሰማይ ሰው አይደለም ወይ? በሰማይ ሰው አይደለም። አምላክ ነው። ፍጹም አምላክ ነው በሰማይ ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ሰማይ ላይ ሆኖ ራሱ ሰው እያለ ራሱን ይጠራል። አንተ ደግሞ ሰው አይደለም ማለት ከክርስቶስ ኢየሱስ ክርስቶስ ከትንሣኤ በኋላ የያዘው ማንነት የፍጹም አምላክነት ነው። ሰው እንደሆነ ከዛ ይናገራል። በሰማይ የሚኖረው እያለ ይናገር እና ሰው እንደሆነ በሰማይ ያለው ራሱ ይናገራል። ራሱ ምን ትላለህ? በሰማይ የሚኖረው ሰው እያለ የሚነግረህ እዚህ ምድር ላይ በነበረበት ጊዜ ነው። ለማስተማር እኮ ነገርኩህ። ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ጊዜ ሰው ነው በሰማይ የሚኖረው እየተናገረ ነው። ጳውሎስ ራሱ ለምሳሌ እኮ መጽሐፍ ሐዋርያቶች ራሱ ሰው ነው እያሉ ይናገራሉ። ገብቶሃል አይደል? ሰው ነው እያሉ ይናገራሉ። አሁን እግዚአብሔር ምንድን ነው? እግዚአብሔር አምላክ ነው አለ ስለ ኢየሱስ ነው እያራን ያለ ነው ስለ ኢየሱስ ክርስቶስ አንተ ልጠይቀህ አንተ ምን ልጠይቀህ አንተ ብቻ ለም ጠይቀኝ ከሆነ ም ጠይቀ እግዚአብሔር አምላክ ነው ብለህ ታምናለህ? እኔ እግዚአብሔር አምላክ ነው ብዬ አላምንም። የኢትዮጵያ ክርስቲያኖች ራሱ የሰየሙት ስም ነው እግዚአብሔር የሚለው ስም፣ የነብያት የማያውቁት ስም ነው። እንደዛ ብዬ ነው አላህ አምላክ ነው። ስለዚህ አላህና እግዚአብሔር ይለያያሉ። እግዚአብሔር ብለው ነብያቶች ይህን ስም አልሰበኩንም። እኛ በመጽሐፍም ላይ ራሱ እግዚአብሔር የሚል ስም ያስተማረ አንድም ነቢይ የለም። ኢየሱስ ክርስቶስ እግዚአብሔር ቋንቋ ነው እኮ። ቋንቋ የተቀደሰ የተቀደሰና የረከሰ ቋንቋ አለ እንዴ? እባክህን፣ አምላክ ስሙን ራሱ ነው የሚናገረው ለነቢያቶች። ሙሴ ምናለው? አምላክም ስምህን ከጠየቁኝ ማን ልበል? አላህ ብሎ ስሙን ተናግሯል። እግዚአብሔር አዎ አምላካችን አላ አላህ ብሎ ነው ስሙን የነገራቸው ለነቢያት። ለማን ነቢይ የተናገረው? ለሁሉም ነቢያቶች። ማስረጃ ብቻ ያሳያለሁ ከቁርአን። ለምሳሌ ለሙሴ ተናግሯል። በምን መጽሐፍ? በቁርአን። ስለዚህ እግዚአብሔር ክርስቲያኖች ጋር ሲመጣ እኔ እግዚአብሔር ነኝ፣ ወይም ደግሞ እኔ የሀዌ ነኝ፣ ሙስሊሞች ጋር ሲመጣ እኔ አላህ ነኝ እያለ ነው፣ እያስተማረ ነው እያልከኝ ያለው። አላህ ያስተማራቸው በኢትዮጵያ ክርስቲያኖች እግዚአብሔር ብለው ስም አውጥተውለት ነው። ነብያቶች ራሱ አያውቁትም። አልኩህ እኮ አንድም ነብይ እግዚአብሔር ብሎ የጠራ የለም። በገዛ አንተ አተስማማም፣ እግዚአብሔር የሚለው ቃል አያስማማህም። ጭራሽ ከመጽሐፉ ጋር ይጋጫሉ እያልኩ እንዴት ብለን ነው ከኛ ጋር ሊስማሙ የሚችሉት? መጽሐፉ ላይ ራሱ ነብያቶች ኢየሱስም ጭምር እግዚአብሔር ብሎ አስተምሮ አያውቅም እያልኩ ነው። እንግዲህ አሁን እኔ ይህንን ነገር እንዴት መሰረት ማስቀመጥ ላይ የቋንቋ ጎድ ለምሳሌ ይላል። እኔ እግዚአብሔር ከሆነ ጎድ እግዚአብሔር ማለት ነው ለእኔ፣ እግዚአብሔር ጎድ የሚለው ቃል አላህ ብትለኝ በአረብኛ ነው፣ በአማርኛ አይደለም። አላህ እግዚአብሔር የሚል ስም ነቢያቶች ወይንም ኢየሱስ ክርስቶስ ጭምር አስተምረዋል ብለህ ታምናለህ? እኔ ሁሌ አላስተማሩም፣ ግን እኔ እግዚአብሔር ተብሎ በመተርጎሙ ግን ስታስረው ብያላ ስለዚህ የአምላክን ስም እግዚአብሔር ብሎ የጠራ ማንም ነቢይ የለም። እግዚአብሔር የሚባል አምላክ አይታወቅም። እሺ፣ ሌላ ክርስቲያን አለ ንጉስ